አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ዛሬ ደግሞ እንሻአላሁ ተዓላ የኦርቶዶክስ እምነት ተከታይ ወገኖቼ ላወራን የመጣሁት አድርሱልኝ፣ ለነሱ ማለት ነው። የምታስታውሱ ከሆነ የቅርብ ጊዜ ትዝታችን ነው፣ ስለ ሲኖዶስ ጉዳይ። ሲኖዶስ ለሁለት ተከፍሎ የኦሮሚያ ሲኖዶስና እነሱ በዚያ ጊዜ ሲሉት የነበረው የኦሮሚያ ሲኖዶስና የአማራ ሲኖዶስ ብለው ነበር፣ ለሁለት የሰነጠቁት ማለት ነው። ያ ችግር ሲፈጠር ያው ሩቃችን አይደለም፣ ቅርብ ነበር። አልቆየም። በዚያ ጊዜ ከዑለሞች መካከል ወጥቶ ጥልቅ ያለበት ሰው ነበር እንዴ? ከዑለሞች መካከል ውስጡ የገባ ሰው ነበር አልነበረም። ከዱዓቶች መካከል ነበሩ፣ አንድ ሁለት ነበሩ። ልክ አንድ ሁለቶቹ ሲወጡ ቶሎ ወጥቶ አይመለከታችሁም፣ ቁሙ ያለው ዱዓት ነበር። ኢስላማዊ ዳዕዋ ውስጥ የሚሰሩ ሰዎች ነበሩ። ኦሮሚፋን የምትሰሙ ወገኖቼ በደንብ አድርጋችሁ ታውቃላችሁ። የዚያኔ እንዲሁም ከብዙ የክርስትና እምነት ተከታይ ወገኖቼ ጋር ተጣልቼም ነበር። ምክንያቱም አንተ ምን አገባ እኛም መደገፍ የሚፈልጉ ውስታዞች ይደግፉን ነው የተባልኩት። እኔ ግን ያልኩት ምንድነው የራሳቸው እንጀራ ነው ይጋግሩት። በቃ የራሳቸው ኬዝ ነው፣ የነሱ ጉዳይ ውስጥ አንገባባቸው። እኛና ክርስቲያኑን የሚያገናኘን ምንድን ምንድነው መጠያየቅ ነው። በቃ እነሱን መጠየቅ ከፈለጉ መጥተው እኛም መጠየቅ እኛም መጠየቅ ስንፈልግ የእነሱን ሄደን መጠየቅ ከዚያ ውጭ ግን የግላቸው ኬዝ ውስጥ ገብተን መፈትፈት ስራችን አይደለምና፣ ቆሙ ብዬ ትልቅ ዘመቻ ተከፍቶብኝ በሶሻል ሚዲያ ሶሻል ሚዲያ ላይ አስር ምናምን ዓመት ነው ያለሁት። በዚህ አስር ዓመት ውስጥ እንደዚያ ቀን ወላሂል አዚም ዘመቻ ተከፍቶብኝ አያቅም፣ እንደዚያ ቀን ዘመቻ ተከፍቶብኝ አያቅም። ሜንሽን የተደረግኩባቸው ቪዲዮዎች ብቻ በመቶዎች የሚቆጠሩ ነበሩ። በጣም ስትሰደብ ነበር። ለምን ነበር የተሰደብኩት? አይመለከተንም ተውጉ ስላልኩኝ ነበር ምክንያቱ ሲባል የክርስቲያኖችን ጉዳይ የሚመለከተው ክርስቲያኖችን ነው። ነው አይደለም? የኦርቶዶክስ እምነት ተከታዮች መልሱልኝ እስኪ፣ የእናንተ ጉዳይ እናንተን ነው የሚመለከተው? እኔን ነው የሚመለከተው? እናንተን ነው የሚመለከተው። እኔን ከእናንተ ጉዳይ ጋር ተያይዞ የሚመለከተኝ ምንድን ነው? ስለ እናንተ መጠየቅ ስለ እናንተ ደግሞ ያለኝን ኢንፎርሜሽን ከእናንተ ጋር አጋርቼ ከእምነታችሁ ጋር ነው እያልኩ ያለሁት ማውራት እንጂ በስትራክቸር ደረጃ ኦርቶዶክስ እንትን አድርጎ እንትና ከእንትና ተገንጥሎ የሚል ነገር የእናንተ ኬዝ ነው ብዬ ነው የማምነው። ከሶስት ቀን በፊት ሙፍቲ ሓጂ ዑመር ራሕመቱላሂ ዓለይህ አረፉ። ልክሳቸው ሲሞቱ ከኦርቶዶክሶች መካከል ዲያቆን ተብለው የሚታወቁ እንዲሁም ደግሞ ዲያቆን ብቻ አይደሉም የሆነ ፊት ለፊት መጥተው አክቲቪስቶች፣ የኦርቶዶክስ አክቲቪስት የሚባሉት ወጥተው እንትን ማለት ጀመሩ። እንዲሁም አንደኛው ወጥቶ ስለ ዋሃቢዝም በቃ በደንብ አድርጎ የተነተነ መስሎት ሲናገር ነበር። የኦርቶዶክስ ምእመና ምን እየሰራችሁ ነው? ለምን ቁጭ ብላችሁ ትመለከታላችሁ? እናንተ እነኚህ ሰዎች ይመለከታቸዋል እንዴ? ስለኛ ጉዳይ ስለ ሙስሊሙ ኬዝ ያገባቸዋል እንዴ? አያገባቸውም። ሙፍቲ ሓጂ ዑመር በህይወት በነበሩበት ሰዓት ሲለፉለት የነበረው ጀነት እኔም ምለፋለትን ጀነት ነው። እኔ ሙአዝ ናዚፍ እምለፋለትን ትናንትና ሙፍቲ ሓጂ ዑመር ሲለፉለት ነበር ተሰማና አየለ እየለፉለት ያለውን መንግሥተ ሰማያትን ለመውረስ አይደለም ሙፍቲ ሲሰሩ የነበረው ላ ጀነትን ለመውረስ እንጂ መንግሥተ ሰማያት የሚባለውን መጽሐፍ ቅዱስ ላይ ያለውን ለመውረስ አይደለም እሳቸው የሰሩት ጀነት አልፊርደውስን ቁርአን ላይ የተጠቀሰውን ሐዲስ ላይ እየተጠቀሰውን ነው ስለዚህ የእሳቸው ኬዝ ማንንም ከእስልምና ውጭ ያለን ሰው አይመለከትም ሙሉ በሙሉ ስለሳቸው ጉዳይ ሙስሊሙ ቢጣላ የሙስሊሙ ኬዝ ነው ይጣላበት መብቱ ነው። የራሱ ጉዳይ ስለሆነ የእናንተ ደግሞ ገና ቀዳዳው ስላልተደፈነ የሲኖዶሱ ነገር እንኳን እልባት ስላላገኘ፣ ተው፣ በሰው ነገር ውስጥ እጃችሁን አትስደዱ። ምክንያቱም የእኛን ቤት በመስኮት ለመግባት ስትጣጣሩ፣ የእናንተ በር ክፍት ነው፣ በሩ ክፍት ነው። ተግባባን። በበሩ እንዳይገባ ነው እየከለከልን ያለው። አይመለከታችሁም። ስለ ሲኖዶሱ ተው እያልን ነው ሙስሊሙን፣ ምክንያቱ ሲባል እውነትም ስለማይመለከትን የእናንተ ኬስ ስለሆነ አንድ፣ ይሄ ነው። ሁለተኛ ነጥብ ደግሞ የኦርቶዶክስ እምነት ተከታዮች ሆይ፣ አንድ ነገር ልጠይቃችሁ። እናንተ ከእናንተ አስተማሪዎች የምትፈልጉት ለተነሳው ጥያቄ መልስ መስጠት ነው? መንደር ውስጥ እየዞሩ ወሬ መሰብሰብ ነው? እነሱ አሁን እየሰሩ ያሉት እከሬ እንደዚህ አለ፣ እነንትናንትን ናቸው፣ እነንትናንትን ናቸው እያሉትን እየሰበሰቡ ማውራት ነው የያዙት ነገር እናንተ ላይ የተነሳባችሁ በጣም ብዙ ጥያቄዎች አሉ። የሙስሊሙ ንጽጽር ላይ የሚሰሩ ወንድሞቻችን ያነሷቸው ጥያቄዎች አሉ። ጥያቄውን መመለስ ትተህ መጥተህ እዚህ ጋር ስለ ሙፍቲ ሐጂ ዑመር የምታወራ ከሆነ መልሱን ስላጣህ ነው ይሄን ነገር እያደረግክ ያለኸው። እያመለጠህ ያለውን ምዕመን ለመያዝ አስበህ ነው ይሄን ነገር እያደረግክ ያለኸው። ምዕመኑ ደግሞ ከአንተ የሚፈልገው ሰፈር ውስጥ ሄደህ መንደር ውስጥ እየዞርክ ወሬ እንድትሰበስብ ሳይሆን መልስ እንድትሰጥለት ነው። ስለዚህ ወሬ መሰብሰቡን ተዉና ቤታችሁ በሩን ከፍቶ እየጠበቃችሁ ስለሆነ፣ በነገራችን ላይ ጥያቄው የሚረሳ አይምስላችሁላ። የኢየሱስ ማንነት ጥያቄው እንደተነሳ ነው ያለው። አሁንም የመጽሐፍ ቅዱስ የአምላክ ቃል አይደለም የሚለው ነገር ጥያቄው አሁንም ድረስ እንደተነሳ ነው። ያ ብቻ አይደለም፣ ሁሉም በፊት ያነሳናቸው ጥያቄዎች፣ አምላክ አንድ ነው ሶስት የሚለውም ጥያቄ እንደዚያው አፉን ከፍቶ እየተቀመጠ ነው። ማንም አልመለሰው በማስረጃ መመለስ አልተቻለም እስካሁን ድረስ። እንዲሁም እኮ አንዳንድ ኡስታዞች እኮ በማስረጃ መመለስ የኦርቶዶክሱ ክፍል በማስረጃ መመለስ ስላልቻለ፣ አንዳንድ ኡስታዞች እነሱ ናቸው እኮ የኦርቶዶክሱን ለኦርቶዶክሱ እያስረዱ ያሉት። እኛ መጽሐፍ ቅዱስ ላይ ያገኘነው ይሄንን ነው፣ እስቲ መልሱ ያለው ሰው ያምጣልን እያሉ ነው። የራሷ አሮባት የሰውን ታማስላለች እንዳይሆንባችሁ። ጥያቄያችሁ እንዲህ አፉን ከፍቶ ተቀምጦ፣ የእናንተ ስራ ጥያቄውን መመለስ እንጂ መንደር ውስጥ ዞሮ ወሬ መሰብሰብ አይደለም። ወሬውን ተዉት። ባለጉዳዮቹ አሉ፣ ባለጉዳዮቹ አልሞቱምና እሱን ትታችሁ ወደ ራሳችሁ ተመለሱ። ሌላኛው ደግሞ ወደ ሶስተኛው ነጥብ ስናልፍ ሐቅ ሐቁን እናውራ ከተባለ ማን ነው አሸባሪ? ማን ነውስ ጽንፈኛ? ማነውስ ገዳይ? ማነው ነው ነፍሰበላ? እኛ እኮ ደማችን እኮ አልደረቀም። ደማችን እኮ አልደረቀም። ባለፈው ሳምንት አይደለ እንዴ ወንድሞቻችን መስጂድ ላይ ሙስሊም ስለሆኑ ብቻ የተገደሉት አራት ሰዎች የተገደሉት፣ ረሳችኋቸው እንዴ? በቅርቡ አይደለ እንዴ ሀምሳ የሚጠጉ ወንድሞቻችንን ያጣ ነው። በቅርቡ አይደለ እንዴ ስንትና ስንት ወንድሞቻችንን መቃብር ላይ ያጣ ነው። በማ አንድ ብሔር ሆነው አንድ ቋንቋ እያወሩ የብሔር ጉዳይ እንዳይባል ማለት ነው። አንድ ቋንቋ እያወሩ አንድ ከተማ ውስጥ እየኖሩ ወንድሜ ነው ብሎ የሚያስበው ወገኔ ነው ከኔ ጋር ተወልዶ አድጓል ብሎ የሚያስበው ግለሰብ ክላሽ ይዞ መጥቶ የረሸነው። ማን የረሸነው? ዋሃቢይ ነበር እንዲ ያን ያደረገው። ስለዚህ ሌላ ጥያቄ አታምጡ። የቦሩሜዳውን የንትኑን፣ የንትኑን ተውት። እሱ ነ እሱ ሩቅ እኮ ነው። እሱ በጣም ሩቅ ነው። የአያቶቻችን ጉዳይ እኮ ነው እሱኛው። የአያቶቻችን ክስተት እኮ ነው። ላ በእኛ ትውልድ ውስጥ እኮ ቁጭ ብለን እየተመለከትን እኮ ነው። አንተ አታፍርም እንዴ? ያንተ እምነትን አንግበው የሚንቀሳቀሱ ሰዎች፣ ለማተባችን ነው የምንዋጋው የሚሉ ሰዎች ሙስሊሞችን ምንም ሳያጠፉ መስጂድ ላይ ምንም ክላሽ ያዙ ባዶ እጃቸውን ያሉ ሰዎችን አርደው ጨፍጭፈው ሲያበቁ ወጥተህ ሙስሊሙን አክራሪ ለማለት ሲዳዳ ትንሽ እንኳን አይቀፍህም። ይሄንን ስል ደግሞ ክርስቲያኑ ሙሉ በሙሉ ይወክላሉ እያልኩ አይደለሁም። ይወክላሉ ወይ እነሱ እንደዚያ እያሉ ነው፣ ይወክላለን እያሉ ነው። ለክርስቲያኑ ነው እየተዋጋን ያለነው እያሉ ነው። እኔ ደግሞ ይወክላሉ እያልኩ አይደለሁም። ምክንያቱም ምላሴ በጣም ጨዋ ስለሆነ፣ ምላሴ ስድ ስላልሆነ፣ ስርዓት ስላለው ማለት ነው። ስለዚህ ምን ልላችሁ ነው የምፈልገው፣ እንዲህ ያሉ ስርዓት አልባ የሆኑ ሰዎችና ማይሆን ንግግርን የሚናገሩ ሰዎች ወደ ቤት እንዲዘወር ማለቱ በጣም ጠቃሚ ነው። ምን እየተሰራ እንደሆነ ከረሳሁ ላስታውስ ብዬ ነው። አንድ ሁለቱ የነካካሁት ከነ ማስረጃ አምጣ ከተባለ ከነ ቁጥር ነው የምንጠቅሰው። አንድ ሁለት ሶስት እከሌን እዚህ ጋር እንዲገላችሁ በሚል ማለት ነው። ወላኪን እኛ ሙስሊሙ ማህበረሰብ ጀነራላይዝ ማድረጉን አይደለም የሚያምንበት። እነኚህ ሰዎች አድርገውታል። የሆነ ድርጅት ነው ያደረገው፣ የሆነ አካል ነው ያደረገው፣ የሆነ ታጣቂ ኃይል ነው ያደረገው። ታጣቂ ኃይሉ ግን ራሱ እንዲፋይን የሚያደርግበት መንገድ ኦርቶዶክስ ነኝ፣ ኦርቶዶክስን የምከላከለው ኦርቶዶክስን ለማስፈን ነው የምዋጋው እያለ ነው። ብዙ ኦርቶዶክሶችም ደግሞ ያምኑበታል። ያንን ነገር ጀነራላይዝ ማድረጉ ከብዶን አይደለም፣ እንደ አንድም ታውካዬ ነው ማለት ነው። ወላኪን ጀነራላይዝ ከማድረጋችን በፊት እንደነገርኳችሁ ነው፣ ምላሳችን ስድ አይደለም። ለምንናገረው ነገር ሚዛን እየሰጠን ነው የምንጓዘው። አንድ በአንድ ምን እየተናገርን ነው፣ ምን እያልን ነው እያልን ነው የምንሄደው። ስለዚህ ምላሳቸው ያልተገሩ ሰዎችን አደባ ሲይዙልን በኦሮሚፋ ደግሞ አንድ አባባላል ና መራታ ኢቲ ቡሞቱ ይለታ ይባላል። የራስን እብድ ቤተሰብ ነው የሚያስረውና እሰሩልን ለማለት ነው የመጣሁት። እነኚህ ሶስቱ ነጥቦች አትርሱ።